ከንቱ ተግባር የወንጀል ተራ ይቅራይ ነገር ይቅራይ ሁራ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። አልሐምዱሊላሂ ረቢል አለሚን የተስፋ ዳገቶች ከተሰኘ ታሪክ በክፍል ሁለት መጥቻለሁ። ላይክ ሼር እያደረጋችሁ አበረታቱኝ። ማለት ነው ኢንሻአላ። ያው እንግዲህ ይህንንም ታሪክ ደግሞ አብረን እንደምንጨርስ ተስፋ አደርጋለሁ። በአላህ ፍቃድ ወደ ታሪኩ ልመልሳችሁ። ለምንድን ነው የምታለቅሽው? የሄክማናት አይናቸው ላይ የከተረውን እንባ እየጠረጉ እሱማ አው እናንተ ባትኖሩ እስካሁን ምን ሆን ነበር? ግን እስከ መቼ? ምኑ ነው እስከ መቼ የሚያስብልሽ? አላህ እስከ ፈቀደ ድረስ ነዋ። ደግሞ እሱ ሁሉን አዋቂ የሆነው ጌታ የተሻለውን ያውቃል። እስከዛ ግን አንቺ ሰው ብር አድርጌ እራስሽንም ማጨናንቀሽ ልጆችሽንም አታሳዝኝ። ልጆች ሲያዝኑ ጥሩ አይደለም። ሁልጊዜ ሀዘን በውስጣቸው ይህ ሰርጽና ደስታ በቀላሉ ለማግኘት ይቸገራል አይታይሽም አይታይሽም እንደኔ እኔ ከሪሜን እናቴ የት ሂዳ ነው እያለ ሲጠይቅኝ መቼ ሙታለች ብዬ አውቃለሁ ለምን ይመስልሻል የማልነግረው ገና በህፃንነቱ ስለ ሞት እያሰበ እንዳያዝንብኝ ስለምሳሳለት እኮ ነው እናትም አንቺ እናም አንቺ ለልጆችሽ ልታስብ ይገባል። የአባታቸውን ሞት እንዳያስታውሱ አድርጊያቸው እንዳሉ ሂክማ የሚል ድምፅ፣ የከሪም ድምፅ አይናቸውን ወደ በሩ እንደወረውሩ አደረጋቸው። ከሪም አባቱ ቤት ከሌለ አሊያም ሂክማ እነሱ ቤት ካልመጣች እህ ቤት የመቀመጥ ፍላጎት የለውም። ሌላው ይቅርና የተሰራለትን ምግብ ምግብ ራሱ ለመብላት ሂክማን ጠርቶ አሊያም እቤታቸው ይዞ በመሄድ አንድ ጋ ነው የሚበሉት። የልጅነት ፍቅራቸው እጅግ የጠበቀ ነው። ዛሬም የተሰራለትን ፓስታና አባቱ ይዘውለት የመጡትን ሁለት ፍርኖ ዳቦዎች ከተፈላ ወተት ጋር ይዞ ነበር ወደዛ ወደ ና ሂክማ ቤት የመጣው ሂክማ የከሪምን ድምፅ ስሰማ ከእናቷ ጉያ ውስጥ ቀና ብላ ስትመለከት ከሪም የያዛቸው ምግቦች አኑሮ የሂክማን እጅ በመያዝ ነይ እንብላ እያለ ከእናቷ ጉያ ውስጥ ፈልቅቆ አወጣት። በሁኔታቸው የተገረሙ ወላጆች በግርምት እየተመለከቱ አየሽ አይደለም እንደሚዋደዱ። ሐዘኗ እኮ በአንዴ ወደ ደስታ ነው የተቀየረው። እሱም ያለ እሷ አይሆንለት እያሉ በፍቅር ከተመለከቷቸው በኋላ የሂክማናት ወደ ያሳባቸው ጉዳይ ወደ ያሳሰባቸው ጉዳይ ተመለሱ። ከላይ እንደምታዩት ብለው ወደ አቋረጡት ጉዳይ በመመለስ እንደምታዩት ቤታችን ባዶ ነው። ይህን እያሰብኩ ምን ማድረግና ምን መስራት እንዳለብኝ በሀሳብ ስት በሀሳብ ስብሰለሰል ሰልእት እያሰለፈ ሊጫወቱ መጥተው ነበር። እሳቸውም ቤት ቁጭ ብዬ በሀሳብ ስመብሰል ሰሌን ሲያዩ አንድ ሀሳብ አቀረቡልኝ። ጉሊት እንደኛ ወጣ ብለሽ አትክልት ብትነግጅ ያተርፍሻል። ያተረፍሻትን ይዘሽ የተረፈችሽን ለልጆችሽ ጎመኑንም ድንቹንም ጠበስ አድርገሽ ታባያቸዋለሽ። ደሞ ትርፍ አለው ስንቱ ድሃ መሰለሽ በጉሊት ንግድ ቤቱንና ልጆችን የሚያስተዳድረው ብለው ነበር። እኔም ሀሳባቸውን ወደድኩት፣ ግን የምገዛበት ወረት የለኝም ስላቸው፣ በዱቤ መውሰድ ትችያለሽ፣ እኔም እሱን ስለምሰራ ችግር የለውም አሳይሻለሁ አለኝ። እኔ ግን ፈራሁ ሽጫው የማላቀውን ነገር የከሰረብኝ እንደው ከየት አንጥቼ ከፍለዋለሁ? በማለት ፈራሁኝ። ይህ ህክማና ውስጣቸው እያብሰለሰለው የነበረውን ጉዳያቸውን በፍርሃት እየተናጡ ተንፍሰው ወደ መሬት አቀረቀሩ። የከሪም አባት የተወሰኑ ደቂቃዎችን በዝምታ እንደማሰብ ካሉ በኋላ አንቺ ከበረታሽ እኛ ያወጣኛ እና ያዋጣኛል ካልሽ ወረቱን እኔ ሰጥሻለሁ፣ ችግር የለውም እያሉ ከኪሳቸው ያገኙትን ሁለት ሺ ብር አውጥተው ሰጧት። የሂክማ እናት ከላይ ከአንድዬ የወረደላቸው እንጂ ከከሪም አባት የተሰጣቸው አልመሰላቸውም። በሀዘን በሐዘን ኩምትር ብለው የነበሩ ፊታቸው በፈገግታ እየፈካ ምን እንደምላላው ግን ብቻ አላህ ከጎንህ ያቁምህ ያቁም፣ በልጅህ ተደብ በልጅህ ተደሰት የምት የምት ጦር ያደርግህ፣ ደስታን እንጂ ሀዘንና ችግርን አያሳይህ። እኔ ምንም የምለው የለኝም፣ ያንተ ውለታ የምከፍልበት አቅም የለኝም። በማለት አንገታቸው መልሰው ወደ መሬት አቀረቀሩ። የከሪም አባት ይህን ያህል የሚካበድ ምንም እንዳላደረጉ በመግለጽ የእጃቸውን ሰዓት ሲመለከቱ የመግሪብ መግሪብ ሶላት ደቂቃ ብቻ እንደቀረው ያመለከታል። ከመቀመጫቸው እየተነሱ መግሪብ እየደረሰ ነው፣ ወደ መስጊድ መሄድ አለብኝ። በይደህና ደሬ አብሸሪ፣ አላህ ሁሉንም ነገር ያስተካክልልሽ ተስፋሽን በእሱ ላይ አድርጊ በእሱ የተመካ ምንም አይነት የተስፋ ዳገት አይጥሎትም ከተመኘበት ይደርሳል በማለት ተሰነባብቶ ሲወጡ ከሪምና ሂክማ እየበሉበት ከነበረው አሮጌ ፍራሽ ላይ እንቅልፍ አሸልቧቸዋል የሄክማናት እንቅልፍ ያሸለባቸውን ሂክማንና ከሪምን አንሶላ ቢጤ ጣል አድርገውባቸው ለልጆቻቸው ለጧት ቁርስ የሚሰሩትን ለመግዛት ወደ መሬም ሱቅ አመሩ። መሬም ለመግሪብ ሶላት ሱቅ ለመዝጋት እያሰበች፣ የህክማናት መሬም ሳትዘጋ ደርሸብሻለሁ። አሰላሙ አለይኩም፣ እንዴት አመሸሽ? እስኪ አንድ ኪሎ መኮረኒ፣ አንድ ኪሎ ዱቄት እና ዘይት ስጭኝ፣ እያሉ የሚፈልጉትን እዛ አይናቸው አዛው አይናቸው ወደ ሚዛኑ ተመለከቱ። መሪየም ሰላምታውን እየመለሰች አልሐምዱልላ፣ የህክማናት እርሶ እንዴት አመሹ? ለጥቂት ነው የደረሱብኝ። እሺ እያለች የታዘዘችውን መኮረን እናድርገት ሰታ፣ ዘይት የትኛውን ልስጥዎት? አይኗ ወደ ተደረደሩ ዘን የታማትር ጀመር የሕክማ እና ትጃቸውን እያመለከት እዛ እዛ ጥግ ላይ መጨረሻ ያለው፣ አዎ እሱን ስጅኘኔ ለች እያሉ እጃቸው ላይ የጨበጡ ትንብር እየተመለከቱ ስንት ነው ለመሆኑ መሬም ይ ሲል ዋጋውን ጠይቋል። ዋጋውን የጠይቋት ጀምር መሬም እንደ ካለች በኋላ የሰባ ብሩን ዘይት ዘይቱ አምሳ ብር ነው። ሌላ ደግሞ በቃ ሁሉም ሁሉም ሰማንያ ብር ይበቃዋታል አለች መርየም። የህክማን እናት ላይ አይደለም ልታተርፍ የገዛችበትን ሂሳብ ራሱን አትሞላ ቀንሳ ነው የምትሸጠው። እጅግ ያሳዝኗታል። የህክማን እናት የጨበጡትን አምሳ አምስት ብር ለመርየም ከዘረጉ በኋላ እኔ ምልሽ መርየም ይሄ ሚዛን ስንት ነው ከመጡ ጀምሮ አይናቸው ያሳረፉበትን የሱቅ ሚዛን እየተመለከቱ መሪም ፈገግ ለማለት እየሞከረች ምን ይሆነዎታል ለምን ፈልገውት ነው ሚዛኑን ስትል አዎ ፈልጌው ጉሊት ገበያ አትክልት ለመሸጥ እያሰብኩ ነው መሪም ፈገግታዋን በቅጽበት ወደ ሀዘን እየቀየረ ውዬ ሄክማናት ፀሐይና ቧሪያውን እንዴት ይችሉታል? ፀሐይ እኮ ደግሞ እሳት ሆኗል። ሙቀቱ እኛ አልቻልንም እሱቁ ውስጥ ተቀምጠን እያለች በሀዘን ስትመለከታቸው በሀዘንና በችግር የጠቆሩትን የሄክማን እናት አይን መርየም ሰው ካሰበ የማይችል አለ የማይችለው ነገር አለ ብለች ነው ይኸው አንቺ እና መሰሎችሽ ዛሬ የደረሳችሁበት ለመድረስ በማታቁት ሀገር በማታቁት ሀገር የአረብ ፊት ሲያ ሲያቃጥላችሁ እችላችሁ አይደለም እዚህ የደረሳችሁት ሲሉ የአረብ ሀገር ትዝታዋን ቀሰቀሱባት። መሬም የአረብ የአረብ ሀገር ቆይታዋን በምናባዊ ቅኝት እያሰበች እሱስ አሁ ለእርሶ ከተመቸዎት ብን ከተመቸዎት ብን መስልም በውስጣቸው ብዙ በውስጣችን ብዙ ነገሮችን ችለው ነው እዚህ የደረስነው ብላ ሳታበቃ ካፏ ላይ ተቀብለው እኮ ይኔ ልጅ ይልቅ ስንት እንደሆነ ነገር በሀገር ላይ ደግሞ ስራ ሳይነቁ ከሰሩ ቢያንስ እድገት ባይኖር የችግር ችግር ቀዳዳችንን መድፈን ይቻላል። እዚህ ቤትም እየመጣችሁ ትገዙኛላችሁ። እናም ስንት ነው ሚዛኑ አሉ በድጋሜ አይናቸው ወደ ሚዛኑ እየተመለከቱ መሬም እንዴት መሬም እንደ መረጋጋት እያለች አይ ችግር የለውም እሱ አዲስ ነው የገዛሁት በፊት የምሰራበት ስላለኝ እሱን እሰጥዎታለሁ ያው ፀሐዩን አይችሉትም እንደው አይችሉት እንደሆነ ብዬ እንጂ፣ እያለች ከፊት ለፊቷ የተሰቀለውን ትልቁን ኩርቱ ፌስታል እያወረደች ሱቅ ውስጥ ያስቀመጠችው ሚዛን ታስገባ ጀመር። ይህ ሂክማ ናት፣ በሁኔታዋ እየተደናገጡ እኔ እኮ ስንት ነው የሚሸጠው ነው ያልኩሽ ልጅ፣ እገዛ ስንት ነው የሚሸጠው ነው ያልኩሽ እገዛለሁ ብራለይ በማለት ስጦታውን ለማከላከል ሲሞክሩ አይ ይህማ እያሉ ይህማ እያሉ አይገዙ ይህማ እያለ አይገዙ ምን ያደርጋል ብላ ሳትጨርስ የህክማ እናት ውስጣቸው በደስታ ሀዘን እየተተረማመሰ እኔ እኔ ምን እንደምልሽ አላውቅም፣ ብቻ ከጎኔ እንደቆማችሁ አላህ ከጎናችሁ ይቁምላችሁ። አላህ ጀዛሽን ይክፈልሽ የኔ ልጅ ሲሉ መርየም በሀዘን እየተመለከተቻቸው ምን አድርጌ፣ ይሄኮ ግዴታችን ነው። አዛኙ ነቢያችን ሰለላሁ ዐለይሂ ወሰለም የቲሞችንና ባሏ በሞት ያጣሴ አደራ ብለዋል። ስለዚህ አንድ የእምነታችን አካል የሆነውን ያው ቀለል ቀላል ነገር ነው ያደረኩት። እናም ትልቅ ነገር ያረኩ ትልቅ ነገር አያስመስሉት፣ ያደረኩ አያስመስሉት። የህክማ እናት ደግሞ እያለች አይኗ ላይ ብቅ ብቅ ያሉ እንባዎቿን እንዳይታዩ ወደ መሬት አቀረቀረች። የህክማ እናት ከውስጣዊ የበለጠ መልካም ንግግር ሰደቃ ነው እንደሚባለው ንግግሯ የበለጠ ውስጣቸውን በሀሴት የሞላ ፊታቸው በፈገግታ አላህ ሁሉንም ነገር ያስተካክልላቸው፣ መሰሎቿን ያብዛቸው። አልሐምዱሊላ። የመጨመሪያ የመጨረሻም የሆነውን የህይወቴን አጋሪ የልጆችን አባት ብትነጥቀኝም እንዲህ አይነት ጎረቤቶችን ሰጥተኛል፣ አልሐምዱሊላ። ጌታቸውን ካመሰገኑ በኋላ እሺ፣ እንግዲህ ምን ላለሁ? እሱ ሁሉን አዋቂ የሆነው ጌታ ጄዛሽን ይክፈልሽ እንጂ እና መርየም ጓደኛሽንና በደንበኞችሽን ቤት አትክልት እንዳለ ንገሪያቸው ደግሞ ቆንጆ አትክልት ወጥ ሰርቼ ምሳ እንደምጋብዝሽ እንዳትዘነጊ ብለው ምስጋናቸውንና ሰላምታቸውን በማስከተል በፈገግታ እንደደመቁ ተለያዩ፣ ወደ ቤታቸው አመሩ። መሬም ለሰዎች ደስታ የምትኖር እጅግ አዛኝና ትሁት የሆነች እንስት ናት። የቲሞችንና እንደ ህክማናት ያሉ እናቶችን ስታይ ውስጧ በጣም ነው የሚያስ ነው። ያላትን ሰጥታ እነሱ ሲደሰቱ ማየት ምኞቷ ነው። በአረብ ሀገር ቆይታዋ ቢሆንም ብዙ ኸይር ስራዎች ላይ የተሳተፈች በስደት ቆይታዋ ውጤታማ የሆነች ታታሪ፣ ጠንካራ ሴት ነች። ዛሬ ደግሞ በህክማናት ውስጥ ክፎኛ ከፎኛ በሕክማ እናት ውስጧ ክፉኛ ቢያዝንም በእሷ ምክንያት ተደስተው ስላየች አልሐምዱሊላ እንኳን እኔ ስበብ አድርጌ ደስታቸውን አሳየኸኝ እያለች ለአለማቱ ጌታ ምስጋናዋን እያቀረበች የመግሪብ ሶላት ለመስገድ ሱቋን ዘግታ ወጣች። ቀናት ቀናትን እየወለዱ፣ ወራቶች ተደማምረው፣ አመታቶች ሲተኩ አርጌው አሮጌው አመት አልፎ አዲሱ አመት ሊገባ በጣም በጣት የሚቆጠሩ ቀናቶች ቀርተውታል። መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ እንደሚባለው ቴሌቪዥኑ፣ ሬዲዮ እንኳን ለአዲሱ አመት አደረሳችሁ በሚለው ማስታወሻቸውና ዜናዎች ተጨናንቋል። ለሂክማና ከሪም ደግሞ አዲስ አመት እንኳን ለስምንተኛ አመት አደረሳችሁ የሚባሉበት የተወለዱበት አመት ሲሆን ምድር ካፈራቻቸው አዳበባይ እየቆረጡ ስጦታ ይሰጣጡበታል። ከሪም የፍቅር አበባ መሆን ገብቶት ይሁን ወይስ ደስ ስለሚለው ብቻ ባይታወቅም፣ አመት በወጣ አመት በመጣ ቁጥር ከአርቲፊሻል አበባ የጸዳውን ተፈጥሮ አቆጥቁጦ ያበቀለችውን ቀይ አበባ እየቆረጠ ሂክማን ያስታቅፋታል። ፍቅራቸው በአዳይ አበባ ሸብልቆ ሌላ አዳይ አበባ እስከሚበቅል ድረስ በውስጣቸው ተዳፍኖ በልባቸው ውስጥ ስሩን እየሰደደ ቅርንጫፎችን እያሰፋ አብሯቸው ከአመት አመት ይዘዋወራል። ጊዜው መስከረም እንደመሆኑ ተዘንግተው ጊዜው መስከረም እንደመሆኑ ተዘንግተው የከረሙ የእውቀት ማምረቻ የሆኑ ትምህርት ቤት በራቸውን ከፍተው ተማሪዎቹን እየተቀበሉ ማስተማር ጀምረዋል። ከሪምና ሄክማ ከሶስተኛ ወደ አራተኛ ክፍል ተሸጋግረዋል። አዲስ አመት የትምህርት አመት ለመጀመር ከፊት ለፊት ወንበር ላይ ተቀምጠው አዲስ የተመደበላቸውን መምህር እየተመለከቱ መምህር እርስ በእርሳቸው ይተያያሉ። መምህሩ እንደምን መምህር እንደምን ከረማችሁ ተማሪዎች ሲል የክፍሉ ተማሪዎች በአንድ ድምፅ ደህና ሲሉ አልሐምዱሊላ የሚለው የከሪምና የሄክማ ድምፅ ከተማሪዎች ድምጽ በላይ ጎልቶ ይሰማ ነበር። መምህሩ ጎልቶ ወደተሰማው የምስጋና ድምፆች አይኖቹ እየወረወረ ኦኬ፣ ዛሬ አዲስ እንደሆናችሁ ራሳ ዛሬ አዲስ እንደሆናችሁ ራሳችሁን በማስተዋወቅና ስታደርጉ ስታድጉ ምን መሆን እንደምትፈልጉ አላማችሁን በመናገር ትውውቃችንን እንጀምራለን። ሁላችንም እየተሳ እየተነሳችሁ ቅድሚያ ስማችሁን፣ ከዛ ደግሞ መሆን የምትፈልጉትን ህልማችሁን እየተነሳችሁ አስተዋውቁ። አለና ከወንበሩ ላይ አረፍ ብሎ ተማሪዎችን ባይኑ እየቃኘ የተማሪዎችን ስምና ህልማቸውን ያዳምጥ ጀመር። አብዛኞቹ ተማሪዎች መሆን የሚፈልጉትን ተመሳሳይ ህልማቸውን ዶክተር፣ ፓይለት፣ ኢንጂነር፣ መምህር፣ ሹፌር፣ ፖሊስ፣ ወዘተ ሲናገሩ ከሪም ተራው ደረሰ። ስሜ ከሪም መሐመድ ሲሆን መሆን የምፈልገው ጋዜጠኛና ደራሲ። መምህሩ ይህ ደራሲ መምህሩ የክሪም ንግግር ለየት ያለ ሀሳብ በመሆኑ ትኩረት ስቦታል። እሺ አንቺስ? ሲል ሂክማን አገጁን ቀለል ጠየቃት። ስሜ ሂክማ ኢብራሂም መሆን የምፈልገው የሴቶች ሰብአዊ መብት ተሟጋች ብላ ከወንበሯ ላይ ቁጭ ልትል እንዳለች መምህሩ በግርምት እየተመለከታት ቆይ ቆይ እስኪ ያስረጅኝ፣ ቁጭ ከማለትሽ በፊት የሰብአዊ መብት ተሟጋች ስትይ ምን ማለት ነው? የሰብአዊ መብት ተሟጋች ስንል ሴቶች በመሆናችን ብቻ ሴቶች ላይ የሚደርሱ ጥቃቶችን መከላከል ማለት ነው። ለምሳሌ ከሕፃን ሴቶች እንነሳ፣ አስገድዶ መድፈር ሴታዊ ትንኮሳ፣ ያለ ፍላጎት መዳርና ያለ እድሜ ጋብቻ፣ እንዲሁም የሴት ልጅ ጉልበት ብዝበዛ፣ ሴቶችን በተለያዩ መልኩ ምንም በማያውቁት ሁኔታ ለሴተኛ አዳሪነት አሳልፈው የሚሰጡ ደላሎች ማጋለጥና ህጋዊ ተመጣጣኝ እርምጃ እንዲወሰድባቸው ማድረግ እንዲሁም አለማችን ለሴቶች መብት አክባር ለሴቶች መብት አከብር ያለሁ እያለች ግን በዘመናዊ ስብስብ ሴቶችን በልብስ በማራቆት ጾታዊ ትንኮሳ እያደረገች ያለበት ተጨባጭ ሁኔታ ስላለ፣ ሴቶች አካላቸውን ለወንዶች የማያሳይ ልብስ በመልበስ ከጾታዊ ትንኮሳ እንድድኑ ማድረግ በመጨረሻም ልክ ያለ እድሜ ጋብቻ እንደሚከላከለው ሁሉ ሴቶች ያለ እድሜ ያለ እድሜ ስደት እንዳይሰደዱ መከላከል አለችና፣ በፍርሃትና በፍርሃት የተቆራረጠ የነበረውን ትንፋሿን በመሰብሰብ ቁጭ ስትል መምህሩ በተመስጦ ሲያዳምጣት ቆይቶ ከመቀመጫው እየተነሳ በእውነት በጣም የሚገርም ጎበዝ ልጅ ናት፣ እጅግ ሞራል ያስፈልጋታል ሲል ክላሱ የመጀመሪያ የትምህርት አጀምሮ በሂክማ ድንቅ ንግግር በጭብጨባ አስተጋባ። የዛሬ ተስፈኞች የወደፊት ሀገር ተረካቢዎች ህልማቸውን አሰምረው እጅ ለእጅ ተጨባብጠው ወደ ቤታቸው አመሩ። ኢንሻአላህ በክፍል ሶስት እንገናኛለን። ዋው ደስ የሚል ታሪክ ነው። እንግዲህ መጀመሪያው ያው የነዚህ ህፃናቶች መጨረሻ ምንድን ነው የሚለው እንግዲህ ከእናንተ ጋር የምናይ ይሆናል። የሄክማ ምኞት በጣም ደስ የሚል አገላለጽ ነው። ስብሓንላ እንግዲህ በሷ እድሜ ያስገድደው መደፈር ያለ እድሜ ጋብቻ ደሞ ያው በህፃነታቸው ወደ አረብ ሀገር ከሚሰደዱ ያ ያ ነገር እንዲቆም ነው እንግዲህ የእሷ ፍላጎቷ ያን እንደዛ አድጋ እንግዲህ ትልቅ ሰው ሆና ተምራ እንደነዚህ አይነት ነገሮችን መከላከል ትፈልጋለች። አላህ የምኞቷን ያሳካላት ነው የምንለው። እና ኢንሻአላህ ደቂቃ አላብዛ። ባላ ፍቃድ ነገ በክፍል ሶስት እንገናኛለን። ላይክ ሼር እያደረጋችሁ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ